እንሻአላሁ ተዓላ በዛሬው ፕሮግራማችን ብኢዝንላህ የእናንተን ጥያቄዎች ከማየታችን በፊት አንዳንድ ነገሮችን የምንተዋወስበት ነው። አላህ ስብሃነው ተዓላ ኸይሮን ይክተም። እዚህ ጋር ጥያቄ ምን ይላል፣ ኡስታዝ፣ የረመዳን ቀዳ ያለበት የአረፋን ጾም መጾም ይችላሉ ወይ? የረመዳን ቀዳ ያለበት ሰው በነዚህ እየመጡ ባሉ የአሽሩ ዙልሒጃ ቀናቶች ቀዳውን ነይቶ ቢጾም ለእሱ የተሻለ ነው። ቀዳውም የሆነ ሆነለት በዚያውም በእነዚህ ምርጥ ቀናቶች ውስጥ ጾሙን ጾመ ማለት ነው። አላህ ይወፍቀን፣ አላህ ያግራልን። ነገር ግን ቀዳ አሁኑኑ መጾም መጀመር ቢቻል በእነዚህ ቀናቶች ውስጥ ገና የዱል ሕጃ ወር ከመግባቱ በፊት ማለት ነው። ከዛም በኋላ የናዛኛው ደግሞ ሱና ይሆኑለታል ኢንሻአላሁ ተዓላ። አላህ ስብሃነሁ ተዓላ ሁላችንንም

ጥያቄዎቻችሁን መቀበል ጀምር ያለው አላህ ስብሃነ ወተዓላ ይወፈቀን፣ ያ ረቢ ያ ሀዩ ያ ቀዩም ያ ዱልጀላል ወል ኢክራም። እንግዲህ በነዚህ በተቀሩት ጥቂት ቀናቶች ውስጥ በተቻለ መጠን እንሻ አላህ ተዓላ እንደው በተቻለ መጠን፣ በተቻለ መጠን ነው እያልኳችሁ ያለሁት ደጋግ ስራዎችን እናብዛ፣ ለአስሩ ዱልሕጃ ቀናቶችን እንዘጋጅ አላህ ስብሃነ ወተዓላ ከሄዱ ነፈቃል እናም

ስንት ቀን? አራት ቀን። አሁን መጾማት ሺም አሁን መጾማት ሺም ከቻልሽ ጾሚ፣ ካልጮም ካልቻልሽ ኢንሻአላህ ከወለድሽ በኋላ መጾም ትችያለሽ። በምትችይበት ሰዓት ብትጾም ችግር የለውም። እንግዲህ ጾሙ በጽንስሽ ላይ እና በስሽ ላይ ችግር የሚያመጣ ከሆነ አሁን ካልጾምሽ፣ ኢንሻላህ ወለትሽ በኋላ መጾም ትችያለሽ። ነገር ግን እንዲገራልሽ ከፈለግሽ አሁኑ የምትችይ ከሆነ ጉዳት የማይኖረው ከሆነ ባረከላ ያለ ማን

ዓለም ሰላም ላአሌይኩም ሰላም ራምቱላህ በረካቱ። ኦስታርዚኔ ጥያቄ ናሰላም ቅንድብ ምትቀነድብ እና ምታስቀነድብ፣ ፀጉር ምትቀጥል ምታስገጥል፣ እና ፍንጭት ምትፈነጭ እና ምታስፈጭ እሳቸውን ግል ይባላል። ይህ ሲባል ብሬስ የሚያካትበት ምንድን ነው ብሬስ ይሄ ጥርስ የማስተካከያ ከሆነ ይሄ ችግር የለው። ምክንያቱም የተበላሸን ነገር ለማስተካከል ነው። ለምሳሌ የወጣ ወይ የገባ ወይ ደግሞ ትርፍ የበቀለ ወይ ደግሞ ያለ ቦታው የበቀለ እነዚህ መሰሎቹን ዐይብ፣ ወይ ደግሞ ነውርን ለማስተካከል ከሆነ ኢንሻላህ ችግር የለውም። እያክሙላህ ሰላሙ አለይኩም ሙስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እንዴቶ ሙስታ ይን ጥያቄ የዛሬ አስር ዓመት አካባቢ አጎቴ በባህር ሲመጣ የሆነች የሚያውቃት ሴት ዘመዱ አንስተው ነበር እና እስኪ እንደገና እንደገና እናቴ፣ ቀስ ብለሽ የዛሬ አስር ዓመት አካባቢ አጎቴ በባህር ሲሄድ የሚያውቃት ዘመዱ አንስተው ነበር። ከዛ ያስዬ ከስሮ ተመለሰ። እስከዛሬ ድረስ ብሩን አልሰጣትም። እሱ አምስጠኛ እያለችው እሱም አልነበረው ምን አሰጣትም። የዛሬ ሁለት አመት ያ ብር በዛ ሰአት በዛ ባለበት ምንዛሬ ዛሬ ሀያ አምስት ሺ ብር ነው። ሶስት ሺ አምስት መቶ ብር በኢትዮጵያ ሀያ አምስት ሺ ብር ነው። የዛሬ ሁለት አመት ስጡኝ አለቻቸው። ሰላሳ ሺ ብር አድርጋችሁ ስጡኝ ስትላቸው፣ ሚስቱ ደግሞ የአጎቴ ሚስት እሺ ትራንስፖርቴ ልክ ያለሁኝ ሲሄድ ይሰጥሻለሁ አሁን ብር የለኝም ትላታለች። እሺ ብላ ከዛ አሁን ስትመጣ አካውንትሽን ስጭኝ ልላክልሽ፣ ስትላት እንደም አርባ ሺህ ብር ይፈጥሻለሁ፣ ስትላት አይ እኔ አርባ ሺህ ብር አልፈልግም፣ ሶስት ሺ አምስት መቶውን በአሁኑ ምንዛሬ ስጭኝ አለቻት። እቺ ደግሞ አይ በአሁኑ ምንዛሬ አሰጥሽም፣ ይህም ወለድ ነው። በዛው በፊቱ በነበረበት ሀያ አምስት ሺ ብር ነው ጨምሬ ሰላሳ አድርጌ ሰጥሻለሁኝ፣ አርባም ከፈለሽ አረግልሻለሁ ስትላት እምቢ አለች። አሁን ስልክ አታነሳላትም፣ በአሁኑ ምንዛሪ ካልሰጠሽ ብላ። ይችኛዋ ናት ትክክል፣ ወይስ ያችን አትክክል? እንግዲህ መሆን ያለበት በሪያል ከሰጨት ከሰጠችዋት በሪያል መመለስ። በሪያል ነው የሰጠችው እንግዲህ መሆን ያለበት በሪያል ነው መመለስ ያለባት። ምክንያቱም የሪያል ዋጋ ንቅንቅ አላለም፣ የኢትዮጵያ ብር ደግሞ ይዋዥቃል፣ ወይ ደግሞ በጣም ወርዷል። ስለዚህ በሪያል ትስጣት፣ በሪያል በሪያል ትስጣት ሦስት ሺህ አምስት መቶ አለይኩም ሰላም ወራህመቱላህ በረካቱ። ሙስሊም ምን ም ኩርፊያ ምን አመጣው? እንዴት መሰላችሁ? ሙእሚን ሁልጊዜ የሙእሚንን ወይ ደግሞ የሙስሊምን ባህሪ ነው ማንጸባረቅ ያለበት። በተለይ ከእነዚህ አይነት ሰዎች ጋር በተቻለ መጠን እስልምና የሚያዘውን ነገር ሁሉ የምንችለውን ማድረግ ይሄን አደረግን ማለት ዳዕዋ አደረግን ማለት ነው። ዳዕዋ የሚደረገው በቃል ብቻ አይደለም፣ በጽሁፍ ብቻ አይደለም፣ በተግባርም ነው። ተግባር ደግሞ እጅግ ከፍተኛ ተጽዕኖ ይኖረዋል። እንደምታውቁት በርካታ ሀገራት እስልምና የገባው ሙስሊሞች ባሳዩት አሪፍ ስነ ምግባር ነው። በግዥና በሽያጭ በአማና ባላቸው ጥሩ ስነ ምግባር፣ በዚህ ነው ዳዕዋ ያደረጉት። ብቻ ብቻ እንደዛ አድርጉ። ነገር ግን ጉዳት ያለ ከሆነ ለምሳሌ አካላዊ ጉዳት ወይ ደግሞ ዲና የሚያመጣ ጉዳት ካለ ያኔ ነው ማኮረፍ የሚፈለገው እንጂ ዝም ብሎ ባገኘነው ነው በትንሽ በትልቁ ማኮረፍ አይደለም። ባረከላሁ ፊክ። ተግባባን።

ረመዳን ላይ ወሬ ስለገባ ልጁ ትንሽ ስለነበረ መጾም አልቻልኩም እና ወሩ ሙሉ አፈጠርኩም ማለት ነው። እና ከዛ ደግሞ ኢትዮጵያ ላይ ሆኜ አልተመቻቸልኝም፣ ወርት አልተመቻቸል እስካሁን ድረስ አልጾምኩም፣ ግማሽ ነው የጾምኩት። ቆይ ቆይ ቆይ አልተመቻቸልኝም ማለት ምን ማለት ነው? ኢትዮጵያ ላይ በቃ መጾም አልቻልኩም፣ አጠቃላይ ለምን ለምን አዎ ውዝር አትበያ ስታመነች ነው። ዛሬ ጾማለሁ ነገ ጾማለሁ ስትይ አው እሺ። እና አሁን ልጁ አራት አመት ነው ማለት ነው። እና አሁን ብጾም ይችላል ነው 3 ሮመዳን አላሳልፍ ያለው ማለት ነው። ይሄን ያህል ሰነፍ ነሽ ጠይቅ። አልሐምዱሊላህ፣ እንኳን አላህ ነቃሽ። ዋናው ይሄ ነው። ሰው ከስህተቱ መንቃቱ ትልቁ ነገር ይሄ ነው። ሰው ሁሉ ይሳሳታል፣ ትልቁም ትንሹም፣ አዋቂውም ምኑም ሁሉም ይሳሳታል። ነገር ግን ከስህተታችን መመለሳችን ነው። ጀዛክ ላፌር እንኳን ተመለስሽ። ለማንኛውም ምን ታደርግ ያለሽ አሁን ያለብሽን የቀዳ ግማሹ የቀረብሽ 15 ቀን፣ አስራ አምስቱን ቀን ትጾሚያለሽ። አስራ አምስት ምስኪን አብረሽ ታበያለሽ። እንዴት ጾሚ ጾሚ አሁኑ ብትጀምር ይሻልሻል ጾሚ የምትችው ግዴታ፣ ማከታተል ግዴታ አይደለም። በተቻለ መጠን እየቻልሽውን ቀናቶች እየጾምሽ ያልቻልሽውን እየተውሽ ኦኬ። ከዛ በኋላ የቀረውን እንደዛ እያልሽ ትጨርሻለሽ። እንደገና ደግሞ እንዳልኩሽ 15 ምስኪን ታቢያለሽ። ምስኪን ማለት አስራ አምስቱ ምስኪኖች ሙስሊሞች የሆኑ የሚሰግዱ አንድ ቦታ ላይ የተሰብስበው ይሁን በየተፈራርቀውም ይሁን ማብላት፣ ለምሳሌ ምሳ አንድ ጊዜ የሚያጠግብ ምግብ ለአንድ ሰው ወይ ደግሞ ለአንድ ሰው አንድ ኪሎ ተኩል በአካባቢው የሚበላ እህል፣ በአካባቢው የሚበላ እህል ለአንድ ሰው ስንት ኪሎ? ስንት ኪሎ ለአንድ ሰው አንድ ኪሎ ተኩል። ለአንድ ሰው አንድ ኪሎ ተኩል ጥሬ እህል ከሆነ ማለት ነው። ያለበለዚያ የበሰለ ከሆነ እንዳልኩት አንድ ሰው አንድ ጊዜ የሚያጠግበው የምሳ ይሁን ራት፣ እንደዛ ማብላት ባረፈላፊ 1አ ምስኪን ማለት ነው። እንደዛ ይሻላል ሻላል ከተቻለ ካልተቻለም ከተፈራረቀ ችግር የለም። ሩዝ ምናምን ገዝቼ መስጠት ይችላል። አዎ ትችያለሽ። ለምሳሌ ሩዝ 15 የ15 ሰው ስንት ኪሎ ይሆናል መሰለሽ? ሲካፈል ለሁለት 22 ኪሎ ተኩል ይሆናል። 22 ኪሎ ተኩል ያው 23 ኪሎ በይው ገዝቶ ለምስኪኖች ማከፋፈል። ባረከላሁ ፊክ። በዚህ ጋር የማለዳ ወፍ፣ የት ነው መጠየቅ የምችለው? ፌስቡክ ላይ ያላችሁ በኮሜንትም መጠየቅ ትችላላችሁ፣ እንዲሁም ደግሞ በስልክም ደውላችሁ መጠየቅ ትችላላችሁ። እናም